በዛሬው ዕለት በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ የተሰማው ዜና እጅግ በጣም ልብ የሚሰብርና የሚያስደነግጥ ነው። እንደሚታወቀው ዛሬ መስከረም 21 በመላው የኦርቶዶክስ እምነት ተከታዮች ዘንድ የሚከበር ደማቅ የሆነ የእመቤታችን ዓመታዊ የንግስ በዓል ነው ምንም እንኳን በዓሉ በግሸን ደርበ ከርቤ በተለየና በደመቀ መልኩ በርካታ የሆኑ ምዕመናን ከአዲስ አበባም ሆነ ከተለያዩ አካባቢዎች ተሰባስበው የሚሄዱበት ከአመት ዓመት በናፍቆት በጉጉት የሚጠበቅ ትልቅ የሆነ በዓል ቢሆንም በተለያዩ አካባቢዎች በሚገኙ አብያተ ክርስቲያናትም የእመቤታችን ታቦት ወጥቶ የሚነግስበት በዓል ነው። ታዲያ በዚህ ደማቅ በዓል በምንጃር ሸንኮራ አረርቲ ማርያም ቤተ ክርስቲያን የግንባታ ርብራብ የመደርመስ አደጋ በመከሰቱ የበርካታ ሰዎች ሕይወት ማለፉንና የአካል ጉዳት መድረሱን የወረዳው የምንጃር ሸንኮራ ኮሚኒኬሽን ቢሮ አራፊ አረጋግጧል። ይህንን አመታዊ ክብረ በዓል ለመታደም እና ምናልባትም ስዕለታቸው ውጥናቸው ሰምሮ በደስታ ደጇን የረገጡ አሊያም ደግሞ ጎዶሏቸውን ይዘው እንድትሞላላቸው ለመማፀን ከቅጥሯ በተገኙት ምዕመናን ላይ እንደዚህ አይነት ያልተጠበቀ አደጋ መድረሱ በጣም ያሳዝናል። የአደጋው መንስኤ ለቤተ ክርስቲያኗ ፊኒሽንግ ስራ ተብሎ ተረብርቦ የነበረ የእንጨት ግንባታ ርብራብ መደርመሱ መሆኑ ታውቋል። የምንጃ ሸንኮራ ወረዳ ኮሚኒኬሽን ቢሮ ኃላፊ የሆኑት አቶ ኑላ ከድር ለኢትዮኤፍኤም በሰጡት መረጃ አደጋው የተከሰተው ቤተ ክርስቲያኗ ዓመታዊ የማርያም ክብረ በዓልን ምክንያት በማድረግ የንግስ ሥነ-ሥርዓት እየተካሄደና ሰዎች የግንባታውን ሂደት እየጎበኙ በነበረበት ወቅት ነው ብለዋል። እስካሁን ሰዓት ድረስ ቁጥራቸው በውል ያልታወቁ በርካታ ሰዎች ህይወት ወዲያውኑ ሲያልፍ፣ ርብራቡ የተጫናቸው ሌሎች ተጎጂዎችን ከፍርስራሽ ስር የማውጣት ስራ ተጠናክሮ መቀጠሉ ተገልጿል። ኢትዮ አዲስ ነገር የተሰማውን ጥልቅ የሆነ ሀዘን ይገልጻል። በዓሉን ለማክበር ከተለያዩ ቦታዎች ወደ ግሸን ማርያም ያቀኑ መኪኖችም በዓሉን በሰላም አክብረው ወደ ቤተሰቦቻቸው ይመለሱ ዘንድ መልካም ምኞቱን ይገልጻል።